ሸበለው አረ ቸበለው ሸበለው የወንድ ልጅና ወታጠቂ በገመድ ሸበለው ልሽን አሞራ እንጂ አይቀብረውም ዘመን ሸበለው ረ ቸበለው ረ በለው ሸበለው አ ሸበለው ሸበለው መኒሊክ ተጉዞ የምጠይቁኝ ሸበለው ፊትም አላለፈ ዋላም አይገኝ ሸበለው ትጌ ጣይቱ ትጌ ብርሃን ሸበለው ዳዊት ሰላም ጤና ስትልን ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችን እናቀርባለን። በአማራ ክልል እየተካሄደ ያለው የዘመቻ አንድነት ተጋድሎ ዛሬም ለ22ኛ ቀን መቀጠሉን መረጃዎች ያመለክታሉ። በተለያዩ የአማራ አካባቢዎች የሉና ተጋድሎን በተመለከተ ዛሬ የደረሱንን መረጃዎች ነው በዝርዝር የምናቀርበው። የዘውትር ተሳታፊያችን መስመር ላይ ይገኛል። በሌላ በኩል በአማራ ክልል የምስለኔው አስተዳደር የፖለቲካ አመራሩ በከፍተኛ ሁኔታ እየታመሰ እንዳለ ይነገራል። ለዚህም ሰሞኑን ምክትል ርዕሰ መስተዳደር የሆነው ሲሳይ አረጋም ለመንግስት ሚዲያ የገለጸውን በመጥቀስ በአመራሩ በኩል ከፍተኛ ችግር እንዳለ የሚያሳዩ ነገሮች መኖራቸውን ነው ለመረዳት የተቻለው። የምንጀምረው በአማራ ክልል ፖለቲካ አመራር ውስጥ ያለውን አጠቃላይ ወቅታዊ ሁኔታ እየተመለከተ ይሆናል። በጣም ነው የማመሰግነው። እንግዲህ ምክትል ርዕሰ አስተዳድሩ ሲሳይ አረጋ እንደተናገረው ከሆነ በቀጣይ እርምጃ ይወሰዳል። የሚሰናበቱ እርምጃ የሚወሰድባቸው የፖለቲካ አመራሮች እንደሚኖሩ ነው ጥቆማ የሰጠው። ከክልል እስከ ወረዳ ድረስ ከፍተኛ የሆነ የእርምጃ የሚወሰድበት አካል እንደሚኖር ጥቆማ ሰጥቷል። ብዙ ነገሮች እንዳለ ነው ከቃለመጠይቁ የተረዳ ነው። እስቲ ምንድን ነው ያለው? አማራ ክልል በቅርቡ ነው የጸጥታ መዋቅሩን አፍርሶ በአዲስ የተካው መሳይ፣ እንግዲህ አንድ ሀይል ሲመታ

ሰበብ ያበዛል። የአማራ ብልጽግና ምስለኔ አስተዳደር እያደረገ ያለው ይሄንን ነው። እርስ በርሳቸው ጣት መቀሳሰር ጀምረዋል። ይሄም የሚያሳየው መሳይ፣ አንደኛ አቶ ይርጋ ሲሳይ የክልሉ ብልጽግና ፓርቲ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት የሰጡት መግለጫ በእውነት የፋኖ ኃይሎች ክንዳቸው እንደፈረጠመ ያየውበት መግለጫ ነው ማለት ይቻላል። ምክንያቱም ከፍተኛ ድንጋጤ ያለው ያን ድንጋጤ የተሸፈን ጥረት ያደርጋል። ጀስቸሩን ብታየው ከንግግሩ ጀምሮ ብታየው ከፍተኛ ድንጋጤ እንዳለበት ነው የሚያሳየው። ይህ ድንጋጤ ከየት ነው የመጣው? እንግዲህ ከሽንፈታቸው የመጣ ምልክት ነው። አንደኛ እርስ በርሱ የሚጣረስና የሚጋጭ መግለጫ ነው የሰጠው። ለምሳሌ የጸጥታ ኃይሉን መልሰን እናደራጃለን ብለዋል። እንዲሁም የክልሉ የጸጥታ ኃይል ብቻውን ጽንፈኛ ኃይሉን መዋጋት እና ለማጥፋት ይችላል የሚል መግለጫ አያይዞ ሰጥተዋልኝ። ይሄ ከሆነ የሀገሪቱ ሁሉም የመከላከያ እዞች የአየር ኃይል፣ የምድር ኃይል፣ የባህር ኃይል አጠቃላይ የተለያዩ ክልሎች በተለይ በዋናነት የኦሮሚያ ክልል የአድማ ብተና ወይም ልዩ ኃይል የመከላከያን ዩኒፎርም ለብሰው በክልሉ ምን ይሰራል? እነሱ ራሳቸው የብልጽግና ፓርቲ ከወረዳ ጀምሮ እስከ ክልል ያሉ አመራሮች ሚስቶቻቸውን ካዩ ኮ ረጅም ጊዜ ሆኗቸዋል። ቢሮ ገብተው የማያውቁ እኮ ዓመት ምናምን ሆኗቸዋል። በመከላከያ ወታደራዊ ካምፕ ኮንክሪት ምሽግ ውስጥ ራሳቸውን ደብቀው ልጆቻቸውና ምስ ቸውን የማያዩበት ጊዜ እኮ ረጅም ወራት አሳልፈዋል። እንዴት እንዴት ነው የሚናገረው? ይሄ መግለጫ እኮ ከሌላ የሌላ ክልል ወይም የሌላ ሀገር የፖለቲካ ፓርቲ ኃላፊ እስኪመልስ ስለ ድረስ ነው የተጠራጠርኩት ከፍተኛ ውሸት ያለበት። እንዲያውም ያሉሽን ባልሰም ሰማሽ ገቢያ ባልወጣሽ የሚባል አባባል አለ። እነሱ ዛሬ በጣም ጥቁር የሚያምር ነው ሱፍ ለብሶ ቆንጆ ሸሚዝ እና ከረባት አድርጎ ለአንድ ቀን የወጣበትን አይነት ህይወት አይደለም እየኖረ ያለው እሱ ራሱ በብልጽ ግን አባይ ማዶ የሚገኘው የአማራ ክልል ቀበሌ አስራ አንድ የሚገኘው የአማራ ክልል የብልጽግና ቅርንጫፍ ጽህፈት ቤት ውስጥ ገብቶ ያውቃል እንዴ? የአካባቢ እኮ በፋኖዎች ቁጥጥር ስር ከወደቀ የከተማ እስኳዶች ገብተው ጥቃት በየቀኑ የሚፈጸሙበት አካባቢ በመሆኑ ቢሮ እኮ ገብቶ ያሉ በዋናነት የክልሉ አመራሮች መኮድ ነው እኮ የሚገኙ ምናልባትም ስብሰባቸውን የሚያደርጉት መኮድ አካባቢ ትንሽ ወጣ ብሎ የሚገኙ ኢንተርናሽናል ሆቴሎች ላይ ካልሆነ በከፍተኛ ወታደራዊ አጀብ ታጅበው ካልሆነ በስተቀር እኮ የክልሉ አስተዳደርን የሚሆን የክልሉ ጽፈት ቤት ላይ የብልጽግና ጽፈት ቤት ላይ እና የቢሮ አካባቢዎች ላይ እኮ የክልሉ ቢሮዎች ላይ እኮ ገብተው ስብሰባ ማድረግ እኮ በማይችሉበት ደረጃ ላይ ከደረሱ ረጅም ጊዜ ሆኗቸዋል። እንዴት ነው የሚቀልደው? የአማራ ክልል የፋኖ ኃይሎች ክንዳቸው እንደጠነከረ ያየሁበት መግለጫ ነው። እጅግ በጣም የተዋረደ መግለጫ ነው የሰጠው። እንደው አንዳንድ እንትኖችን ስጠቅስ ለምንድን ነው ህዝቡ የብልጽግና የጸጥታ ዘርፉን በምናዋቅር በአዲስ መልክ በምናዋቅርበት ጊዜ ለምንድን ነው ህብረተሰቡ የሚንጫጫው? አለ የተንጫጫበት። ምናልባት አዎ፣ ሊንጫጫ ይችላል። እውነት ነው ሊንጫጫ ይችላል። ምክንያቱም ይሄ የክልሉን ሰላም አያመጣም። የአማራ ህዝብ የሚያውቀው ጉልቻ ቢለዋወጥ አይነት ነገር ስለሆነ ሲሳይ በረጋ ወይንም ደሳለኝ ጣሰው የሚጣሰው ወይንም አረጋ ከበደ ወይም ሌሎች አመራሮች በወንበር መቀያየር ቢያደርጉ የአማራ ክልል ሰላምና ደህንነት ሊመጣ አይችልም። ህዝቡ እነሱን ጠልቷቸዋል። ወታደሩም በሚሄድበት ቦታ በሙሉ ምናልባት ጥቃት ለማድረስ በሚንቀሳቀስበት ፋኖ በሌለበት አካባቢ ከተሞችን ለመቆጣጠር እንቅስቃሴ በሚያደርግበት አካባቢ ሁሉ ገና መጡ ሲባል እኮ ነው ወደ ሌላ ከተማ፣ በሩን ከፍቶ እንስሳቶችን ሳይፈታ ጠዋት ከመጡበት ከብቶች በበረት እንደታሰሩ እየተወ ነው የሚሄደው። ሱቁን ሳይዘጋ ሆቴሉን ሳይዘጋ ወደ ተለያየ የዘመድ ቦታ ነው የሚሸሸው። ይሄ እኮ የሚያሳየው የክልሉ ውስጥ ያለ ገዳይ ሰራዊት ገዳይ የብልጽግና የአብይ አህመድ ሰራዊት በክልሉ ህዝብ ላይ እየፈጸመ ያለው ወንጀል ህዝቡ በደንብ አድርጎ ስለተረዳ የእኛ ወገን አይደለም ብሎ ነው የሚሸሹ። ምናልባትም በከተሞች ላይ እንኳን የብልጽግና ፓርቲ በጣም በከፍተኛ አጀብ፣ ወታደራዊ አጀብ ስብሰባ እንኳን ቢያደርግ በዛው ከተማ ላይ ፋኖች ሲገቡ ግን አምስት ስድስቱ ነው የብልጽግና ሰዎች ከሰበሰቡት አምስት እና ስድስት የሚሆን ህዝብ ሰብስበው አምስት እና ስድስት ሰው የፋኖ ኃይሎች ናቸው ስብሰባ እያደረጉ በሰላም የሚወጡት ህዝቡም ቅስቀሳ ያስፈልገው ስለዚህ አጠቃላይ አቶ ይርጋሲሳ የተባሉት የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ የሰጡት መግለጫ የክልሉን ህዝብ ከፍተኛ ንቀት የሞላበት እና እነሱ በሁለት እግራቸው የማይቆሙበት እንደሆነ ለማሳየት ነው ለማየት ነው የሞከርኩት መሳይ እንግዲህ የሳያረጋ መግለጫ እንደሚያሳየው ከሆነ በክልሉ በቅርቡ የአመራር ለውጥ የመጣበት ለውጡ ጤናማ እንዳልሆነ ነው የምንረዳው። ምክንያቱም ከንግግሮቹ የተለያዩ ችግሮች እንዳሉ በሚያሳይ መልኩ ነው አንዳንድ መረጃዎችን ሲሰጥ የነበረው። ስለዚህ ጤናማ የሆነ የስልጣን ሽግግር ወይም ደግሞ የአመራር ለውጥ ሳይሆን ምናልባትም ከዛም ባለፈ ሌላ እስርም ሆነ ሌሎች እርምጃዎች ተወስደው በክልሉ የበለጠ የአመራር ቀውስ በአጠቃላይም እስካሁን የመጡበትን በሙሉ መቆጣጠር የማይችሉበትን በሙሉ ሙሉ በሙሉ ከእጃቸው ሁሉ ነገር ሊወጣ የሚችልበት ሁኔታ እንደሚኖር አመላካች ነው ብሎ መውሰድ ይቻላል። እንግዲህ ወደ ሀያ ሁለተኛው ቀን የአማራ ፋኖ ተጋድሎዎች እንለፍ። በተለያዩ ቀጠናዎች ሀያ ሁለተኛ ቀኑም እንዲሁ በተጋድሎ ነው እየተካሄደ ያለው። ከየትኛው እንደሚጀምር አላቅም። እንግዲህ አንተ በተመቸ መንገድ ልትጀምር ትችላለህ። በአራቱ የአማራ ቀጠናዎች ያሉትን ምዝርዝር መረጃዎች ልታቀርብልን የተዘጋጀው ወደ አንተ አልፋለሁ። አመሰግናለሁ ሲታይ ከሸዋ ልጀምር እስኪ። ዛሬ እንግዲህ የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በሚንቀሳቀስባቸው ቀጠና የአገዛዙ ሰማኒያ አራተኛ ክፍለ ጦር እስካሁን ሰባት መቶ ሀያ ስድስት የግልና የቡድን መሳሪያ ያጣው በውጊያ ያጣው ኃይል በአዲስ የመጣው አመራር በአንድ ወር የተነጠቀውን መሳሪያ አስመልሳለሁ በማለት የሌሊት ኦፕሬሽን ከጀመረ ሰነባብቷል። ይህን ይህም ህልሙ አልሳካ ያለው የአገዛዙ ሰራዊት ተጨማሪ አስራ ሰባት መሳሪያዎችን ተነጥቆ በውርደት ተበታትሎ ተመልሷል። አገዛዙ በርካታ ሙትና ቁስለኛ ቁስለኛ እየሸከፈ ወደ መጣበት እንዲመለስ ተደርጓል ተብሏል። አሁን አሁን ደግሞ በቀን በሚያደርገው ውጊያ ከፍተኛ ክሳራ እየደረሰበት መሆኑን የተረዳው የአገዛዙ ጥምር ጦር ስልቱን በመቀየር በአዲስ መልክ የሌሊት ኦፕሬሽን የሚያደርገው ያገዛዙ ሰራዊት የነበልባል ብርጌድ እነሆ ዛሬ በዜሮ አንድ ዜሮ ስምንት ሁለት ሺ አስራ ሰባት ዓመተ ምሕረት እንደተለመደው ኬላ ወደሚዘረጋበትና ቀን ደፈጣ ወደሚይዝበት የተለመደ ምሽጉ ከባልጪ ወደ ባሳ መስመር ወርካ ከተባለ ቦታ ላይ ከጠዋቱ ሁለት ሰዓት አካባቢ ኬላ ለመዘርጋት እና በኬላ የተለመደ ዘረፋውን ለመፈጸም ሲንቀሳቀስ በአምሳ አለቃ ሰለሞን አድነው የሚመራው ሻለቃ ሶስት ሻምበል ሶስት የቀድሞው የጠላት ሻምበል ሶስት ቀድመው የጠላትን ምሽግ ይዘው ሲጠባበቁ የቆዩት የሻለቃ ሶስት ፋኖ ወደ ምሽግ የመጣውን ያገዛዙ ሰራዊት በገዛ ምሽጉ የመሸጉት የነበልባል አናብስቶች አስራ ሁለት ሆኖ ኬላ ጥበቃ ሲንቀሳቀሱ በነበሩት ኃይሎች ላይ ቅጽበታዊ ተኩስ በመክፈት ስድስቱን የደመሰሱ ሲሆን ስድስቱ ጉላውጭኝ በማለት ባልጪ ከተማ ገብተዋል። ነበልባሎቹም በሚገባ ግዳጃቸውን ፈጽመው ወደ ነጻ ቀጠናቸው ተመልሰዋል። በተያያዘ ዜና የአገዛዙ ሰራዊቶች አገዛዙ በንጹሐን የአማራ ሕዝብ ላይ የሚፈጽመውን ግፍ በመቃወም ከነ ሙሉ ትጥቃቸው የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን ተቀላቅለዋል። ዛሬ ከሰዓት በኋላ በአገዛዙ በአጠቃላይ በሸዋ አካባቢ በተለያዩ አካባቢዎች ውጊያ እየተደረገ መሆኑን ዘገባዎች ደርሰውናል። ነገር ግን ትኩስ ዜናዎች በመሆናቸው የደረሱንን ድሎች በሚቀጥለው ዘገባችን የምናቀርብ ይሆናል። መሳይ፣ እንግዲህ በጎጃም ለተከታታይ ሃያ ሁለተኛ ቀኑን ባስቆጠረው ዘመቻ አንድነት የአማራ ፋኖ በጎጃም አራተኛ ክፍለ ጦር መብረቁ ተፈራ ብርጌድ በጃዊ ቀጠና ቡኒ ጅራ ከተባለ ቦታ ላይ በአብይ አህመድ ስልጣን አስጠባቂ ሰራዊት ላይ ባደረጉት ከባድ የማጥቃት ዘመቻ ሶስት ወታደራዊ አዛዦችን ጨምሮ ሰላሳ ሰባት የጦሩ አባላት ሲደመሰሱ አስራ አምስቱን አቁስለዋል። በተደረገው ከባድ ውጊያ የአገዛዙ ጦር ሙሉ በሙሉ የውጊያ መዛባት ደርሶበት የተበታተነ ሲሆን ይዞት የነበረው አብዛኛው የቡድንና የነፍስ ወከፍ ጦር መሳሪያ በፋኖ እጅ ገብቷል። ይህ በእንዲህ እንዳለ የተበታተነው ቀሪ ጦር ለማገዝ ከጃዊ አጋዥ የጥምር ኃይል ቢላክም ከውጊያ ቀጠናው ሳይደርስ ስድስቱ የጦር አባላት ከነሙሉ ትጥቃቸው በመጥፋት በአቅራቢያቸው ለሚገኘው የፋኖ ኃይሎች እጃቸውን ሰጥተዋል። ይህ በእንዲህ እንዳለ በምስራቅ ጎጃም የቀኝ ጌታ የቀኝ ጌታ የወፍታይ ንጉሴ ክፍለ ጦር በሁለት ግንባሮች ማለትም የቦማርያምና አርጄና ከተባለ አካባቢ ከባድ ጥቃት በመፈጸም ዳርካት በርካታ የአገዛዙን ጦር በመደምሰስ ሁለት ጠላት ሲገለገልበት የነበሩ ወታደራዊ ፒክአፕ መኪናዎችን አቃጥለው አካባቢውን ከጠላት እጅ በመንጠቅ ተቆጣ ጥረዋል የአገዛዙ ጦር በአንድ ኦባማ በተባለ መኪና ቁስለኛውን ይዞ ከቦታው የሸሸ ሲሆን በውጊያ የሞቱትን ግን ለማንሳት ባለመቻሉ በወደቁበት ትቷቸው ሄዷል ተብሏል እንዲሁም በትናንትናው ምሽት ላይ በደብረ ማርቆስ ከተማ ስርዓቱን ለሚያገለግሉ አድማ ብተናና ሚሊሻ አባላት የመኖሪያ ቤት ቤት መስሪያ በገፍ እያደለ የነበረው የከተማዋ መሬት አስተዳደር ዋና ኃላፊ በፋኖ የከተማ ኦፕሬሽን ኃይሎች በተወሰደበት እርምጃ የአገዛዙ ጦር ኃላፊው በተግ እርምጃ የአገዛዙ ጦር ኃላፊው በተገደለበት አካባቢ ያገኛቸውን ወጣቶች በጥይት ደብድቦ ገሏል። ይህን ተከትሎ የፋኖ ኃይሎች ዛሬ ከጠዋቱ አስራ ሁለት ሰዓት እስከ ቀኑ አምስት ሰዓት በማረሚያ ቤት እንዲሁም በፈንድቃ አቅጣጫ ወደ ከተማዋ ዘልቀው በመግባት በከተማዋ ተበትኖ ግድያና ድብደባ ሲፈጽም በነበረው የአገዛዙ ጦር ላይ ውጊያ ከፍተው ከባድ ጥቃት አድርሰዋል ተብሏል። ይህን ተከትሎ በከተማዋ የነበረው የአገዛዙ ጦር ተመቶ ወደ ኮንክሪት ምሽጉ ሩጦ በመግባት ራሱ ሲከላከል ውለዋል ተብሏል። በተያያዘ ዜና ውጊያ በተደረገባቸው በእነዚህ አካባቢዎችን ስድስት የአድማ ብተን አባላት አንድ ስናይፐርን ጨምሮ አምስት ክላሽ በመያዝ በአካባቢው ለሚገኙ ለጀበላ ሞተራ ብርጌድ በፈቃደኝነት በሰላም እጃቸውን ሰጠው ከፋኖ ኃይሎች ጋር ተቀላቅለዋል። እንግዲህ የጎጃሙን የአውደ ውጊያ ውሎ የሃያ ሁለተኛውን ቀን ነበረ፣ ቀደም ሲል ያቀረብክልን። ወደ ጎንደር እንሂድና ጎንደር ያለውን ደግሞ እንከታተል። እንግዲህ ጎንደር ምናልባትም የድሮን ጥቃት በአገዛዙ በተከታታይ ከሚፈጸምባቸው ወይም ከሚደረግባቸው አካባቢዎች የሚጠቀስ ነው። በዚህ መሀል ሆኖና ተጋድሎውን አጠናክረው ነው የቀጠሉት። እስቲ ጎንደር ምን አለ መሳይ? እንግዲህ አሁን ዛሬ የደረሰኝ መረጃ በሰሜን ጎንደር አካባቢ፣ በጃኖራ አካባቢ፣ በወገራ ዳባት፣ እንዲሁም በምዕራብ ጎንደር አካባቢ ባቢ በቋራ በሽንፋ በመተማ አካባቢ አዳዲስ እና ትኩስ ውጊያዎች እየተደረጉ ነው። ውጊያዎቹ እንዳለቁ የተገኘውን ድል የማቀርበው ቢሆንም ዛሬ ከሰዓት በኋላ በደቡብ ጎንደር አካባቢ በአገዛዙ ሁለት መቶ ስድስተኛ ኮር ላይ ከደረ ታቦር እና ከነፋስ መውጫ መካከል በምትገኘው አጎና ከተማ ላይ እና የፋኖ ጠንካራ ይዞታ ወደሆነችው ወለላ ባህርን ለመቆጣጠር በሁለት አቅጣጫ የመጣው የጠላት ጦር የጉና ክፍለ ጦር ጋር ብርጌዶች ጋር በመቀናጀት ከባድ የመልሶ ማጥቃት እየፈጸሙበት ሲሆን ውጊያው አሁንም ተጋድሎ እየተካሄደ በመሆኑ የተገኘውን ድል እንደደረሰኝ የማቀርብ ይሆናል። ይህ በእንዲህ እንዳለ በእስቴ ወረዳ አለዳ ከተባለ ቦታ ላይ የአገዛዙ በርካታ ሰራዊት በኮንቮይ ከደብረታቦር ተነስቶ ወደ እስቴ በሚጓዝበት ሰዓት የስቴ ዳንሳ ብርጌድ በፈጸሙት የደፈጣ ጥቃት ሲጓጓዙበት የነበረው ወታደራዊ መኪናን አቃጥለው በርካታ የጦሩን አባላት ደምስሰዋል። እንዲሁም በወሎ አካባቢ እየተደረጉ ባሉ ዘመቻዎች ላይ በጣም በበርካታ አውደ ውጊያዎች ላይ አሁንም እየተደረጉ ያሉ ሲሆኑ በዛሬ ሁለት እሸት ክፍለ ጦር የተቆጣጠራቸው ቀጠና ለማስለቀቅ የመጣ የጠላት ኃይል የጥናት ላይ ታላቅ ድል አስመዝግቧል። የአማራ ፋኖ በወሎ ላስታ ሳምነው ኮር ስር የምትገኘው በአርበኛ አያናው አያናው እንየው የምትመራው እሸት ክፍለ ጦር በሪሁን ሻለቃ ኃይሌ ሻለቃና የክፍለ ጦሯ ቃኝ ነበልባሎች በቅንጅት የአገዛዙን የብልጽግና ወንበር አስጠባቂ መከላከያ ሚኒሻ እና አድማ መከላከል የፋኖ ኃይልን በከበባ ለማፈን በመጣበት በተቃራኒው በመልሶ ማጥቃት ከፍተኛ ጉዳት ደርሶበት በመጣበት እግሩ ሙትና ቁስለኛውን ይዞ ተመልሷል። እንዲሁም ዛሬ ሚያዚያ አንድ ሁለት ሺ አስራ ሰባት አመተ ምረት ከንጋቱ አስራ አንድ ሰዓት እስከ አምስት ሰዓት ከቀኑ አምስት ሰዓት ከሰላሳ በተካሄደው ውጊያ የጠላት ኃይል መነሻውን ላሊበላ ሹምሻ አየር ማረፊያ በማድረግ በሶስት አቅጣጫ ማለትም በሙጫ በረት በጠዳ እና በተገዜ መንደር አስፍቶ በመምጣት ወደ ገለሶት ለመግባት ቢሞክርም አንድ ጥይት ለአንድ ጠላት የሚሉ ፋኖዎች መረጃው መረጃው ቀድሞ ስለደረሳቸው በሚገባ ተዘጋጅተው በመጠበቅ በሙጫ በረት በኩል በቆረጣ በመግባት ጠላትን አይቀጡ ቅጣት በመቅጣት ብዛት ያለውን ሙትና ቁስለኛ አድርገው የመጣው ኃይል ይዞ ሙትና ቁስለኛን ይዞ ወደ መጣበት ፈርቶ ተመልሷል። ይህ በእንዲህ እንዳለ በዛው በሰሜን ወሎ በላስታ ሳምነው ኮር ስር የምትገኘው ጥራሪ ክፍለ ጦር ከድልብ ከተማ በቅርብ ርቀት ላይ በምትገኘው በቅሎ ማነቂያ ከተባለች አነስተኛ ከተማ ላይ ጠንካራ ማጥቃት በማካሄድ በከተማዋ መሽጎ የነበረው የጠላት ኃይል በመደምሰስ ከተማዋን ሙሉ በሙሉ ተቆጣጥሯል። የአማራ ፋኖ በወሎ ንጉሥ ሚካኤል ኮር አማራ ሳይንስ መቅደላ ክፍለ ጦር አትሮኖስ ብርጌድ ቀኝ አዝማች ይታገሱ አራጋው ሻለቃ ጠላት ላይ ታላቅ ድል ተጎናጽፏል። በዛሬው ዕለት የአገዛዙ ቁጥረኛ ጦር እስትንፋስ የሆነችውን ብቸኛ መንገድ በመዝጋት ከፍተኛ ጉዳት አድርሳ አድርሳበታለች። የብልጽግና ጦር ወደኋላ እንዳይመለስ የቦረና ገነት ፋኖዎች መንገዱን በመዝጋታቸው የጠላት ብቸኛው አማራጭ ወደ ጦር ሰፈሩ መመለስ ብቻ ሆኗል ተብሏል። የአገዛዙ ጦር ከመሀል ሳይንት፣ ዴንሳ፣ ቦረና እና ደሴ ሲሄድ ምንም ጉዳት ያልደረሰበት በደረሰ ቢሆንም በደረሰበት ጥቃት ተመቶ ወደ መጣበት ሲመለስ ጉዞው ስቃይ የበዛበት የሲኦል መንገድ ሆኖበታል፣ ሲሉ በውጊያው የተሳተፉ የፋኖ ኃይሎች አስታውቀውናል። በሶስት አውደ ውጊያዎች ከባድ ትንቅንቅ ተደርጓል። ቀይ ሸዋ፣ ቀበሮ ሜዳና ወጅድ መገንጠያ ከተባለ ቦታዎች ላይ የመጣውን የጠላት ከፍተኛ ኃይል ከሶስት ቦታ በመቁረጥ ከባድ ጥቃት የፈጸሙበት ሲሆን በዚህም አስደናቂ ውጊያ በርካታ ኃይሉ አስደምሶ ሙትና ቁስለኛውን እያንጠባጠበ ለመሸሽ ተገዷል ሲሉ በውጊያው የተሳተፉ የፋኖ አመራሮች ተናግረዋል። እንግዲህ በአራቱ ቀጠናዎች ያሉትን የአውደ ውጊያ ውሎችን በተለይ በሀያ ሁለተኛው ቀን ያለውን ነው መረጃዎችን ያካፈልከን እንደው በአጠቃላይ ምን ደረጃ ላይ ይገኛል ትግሉ ማለት እንችላለን? እንግዲህ በአራቱም አካባቢዎች አሁንም አገዛዙ ሰራዊት ከፍተኛ ኪሳራ እያስተናገደ በጦርነቱ ለመቀጠል አገዛዙ ፍላጎት እንዳለው እያሳየ ነው። አዳዲስ ምልምል ወታደሮችን እያሰለጠነ ይገኛል። በዋናነት ደግሞ በአማራ ክልል ባሰለጠናቸው አድማ በታኝና ሚሊሻ አማካኝነት ነው በአዲስ መልክ ጦርነቱን ለማካሄድ የፈለገው። አንዳንድ የአማራ ክልል ባለስልጣናትም እንደዚሁም የአገዛዙ ወታደራዊ አዛዦችም ለፋኖች ከአድማ በታኝ ያለፈ ኃይል መጠቀም የለብንም ብለዋል። እንግዲህን ሁሉ አመት፣ ሁለት አመት ሙሉ በመከላከያ ሰራዊት ያልቻሉትን አሁን ሽንፈትን መጎንጨት በጣም ከአቅማቸው በላይ ሲሆን ጊዜ እንዲህ አይነት ነገር እያመጡ ነው ያሉት። ለማንኛውም አጠቃላይ የጦርነቱ ገጽታ ምን ላይ ይገኛል መሳይ? በብር ሸለቆ ወታደራዊ ማሰልጠኛ የክልሉ መስተዳደር በወታደራዊ ማሰልጠኛው በጣም በርካታ የሆነ የአድማ ብተና ኃይል እንዳሰለጠነ እና ሰልጥኖ ወደ ውጊያ ቀጠናዎች እንቅስቃሴ በሚያደርግ ወታደራዊ አመራሎች በአንተም ይሁን በሌሎች የዩቲዩበሮች እና ሚዲያዎች የሰጡት አንድ በጣም መሰረታዊ ነገር አለ እኛ ሲሰለጥኑ ደስታውን አንችለውም አንደኛ ወደ ወታደራዊ ማሰልጠኛው ሲሄዱ በእኛ ተመልምለው የሄዱ ወታደሮች አሉ። በእኛ ተመልምለው ወታደራዊ ስልጠና ወስደው ወታደራዊ ቁመና ይዘው ትጥቅና ስንቆቻቸውን ይዘው ወደ ፋኖ ሊቀላቀሉ የሚችሉ ኃይሎችን መልምለን ልከናል። ሁለተኛ እኛ ያልመለመናቸውም እንኳን ቢሆን በአማራ ክልል እየተፈጸመ ያለውን ወንጀል ከፍተኛ ወንጀል በመቃወም በራሳቸው ፍላጎት ብቻ ሰልጥ ነው። እኛን ለመቀላቀል ወደ ወታደራዊ ማሰልጠኛ የገቡ ወታደሮች በጣም በርካታ ናቸው፣ ወጣቶቹ በጣም በርካታ ናቸው ብለዋል። እያየን ያለነው አሁን ይሄን ነው መሳይ ገና ወታደራዊ ስልጠናቸውን ጨርሰው በአራት ሁለቱም የአማራ ክልል ግዛቶች ወይም ክፍለ ሀገሮች ወደ ወታደራዊ ቀጠናዎች እንቅስቃሴ በሚያደርጉበት ሰዓት ገና ወደ ውጊያ ቀጠና ሳይገቡ በመቶዎች የሚቆጠሩ የአድማ ብተና ኃይሎች ፋኖን እየተቀላቀሉ ነው። ከነ ትጥቃቸው እየተቀላቀሉ ነው። ውጊያ በማይኖርበት ሰዓት ወደ ፋኖን ለመቀላቀል እጅግ በጣም አደገኛ ነው። በውጊያ ሰዓት መቀላቀል በጣም ቀላል ነው። ገና ውጊያ ሳይደረግ ነው ወደ ፋኖ ሀይሎች እየተቀላቀሉ ያሉት በጣም በመቶች የሚቆጠሩ ከነ ስናይፐራቸው ከነ ሞርታራቸው ከነ ክላሲያቸው ከነ ነጥጥቃቸው ነው እየተቀላቀሉ ያሉት ይህን ተከትሎ የመከላከያ ሰራዊቱ አሁን ስልት ቀይሯል በሌሊት በደፈጣ የፋኖ ጠንካራ ይዞታዎች ናቸው በተባሉ አካባቢዎች ላይ ሂዶ ጥቃት ለመሰንዘር ሙከራ እያደረገ ነው የሚገኝ የፋኖ ሀይሎች ከህብረተሰቡ ጋር የህብረተሰቡን ጥያቄ ለመመለስ እንደሆነ ህዝቡ የአማራ ህዝብ ጠንቅቆ ስለሚያውቅ በደንብ መረጃ እየሰጣቸው ነው። በዚህ መረጃ መሰረት በሌሊት ተንቀሳቅሶ ወደ ወታደራዊ ወደ ፋኖ ወታደራዊ ቀጠናዎች ላይ እንቅስቃሴ በሚያደርግበት ሰዓት ከፍተኛ ጉዳት እየደረሰበት እየተመታ እየተበተነ እየተመለሰ ነው። ይሄ ሽንፈታቸውን መዋጥ ስላልቻሉ ዛሬ ያየነው የብልጽግና ፓርቲ የአማራ ቅርንጫፍ የብልጽግና ፓርቲ እጣታ አመራር ለአመራር እቃት ሰራ ያለው ምን አለ በለኝ። ምናልባት ወር ባልሞላ ጊዜ ውስጥ እርስ በርሳቸው ወይ ሊተሳሰሩ ሊያስሩ፣ አንዱ አሳሪ አንዱ ታሳሪ፣ አንዱ ገዳይ አንዱ ማች ሊሆን የሚችልበት እድል እጅግ በጣም ሰፊ ነው። በአጠቃላይ የአማራ ክልል አውደውጊያ እውነትን በእጁ ይዞ እምነቱን በልቡ ይዞ እየተንቀሳቀሰ ያለው ፋኖ ከፍተኛ ድል እየተጎናጸፈ ያለበት ሁኔታ ነው ያለው እና በምንም ተአምር ከእንግዲህ በኋላ ምናልባትም አሁን ክረምቱ እየተጠጋ ነው፣ የመከላከያ ሰራዊቱ ከባባድ መሳሪያዎች እንቀሳቅሶ ማጥቃት በማይችልበት ሁኔታ ላይ እየመጣ ስለሆነ አራት ዓመት አምስት ዓመትን በውጊያ የቆየ የመከላከያ ሰራዊት ከፍተኛ መሰላቸት ስላለው የፋኖ ኃይሎች ደግሞ በዚህ ሶስትና አራቱ ወራት ውስጥ ከፍተኛ ሰልጣኝ አስመርቀው አስታጥቀው በደንብ አድርገው የውጊያ ተሞክሮ እየወሰዱበት ያለ በመሆኑ በሚመጣው ጊዜ ለብልጽግና መከራ ነው፣ ለአማራ ሕዝብ ግን ምናልባት የነፃነት ወራት ሊሆኑ ይችላሉ የሚል እምነት ነው ያለኝ። መሳይ፣ በጣም ነው የማመሰግነው። እንግዲህ የትግል ውሎቹን በየዕለቱ ለተመልካቾቻችን መረጃዎችን ማድረሳችን እንቀጥላለን። ለዛሬው ላቀረብክልን ሁሉ በአድማጮች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።

ጨበለው እንዲህ ተሰርቶ ነው ያደዋውደል ጨበለው ወረ ጨበለ